ሰላም እንዴት ናችሁ? YouTube ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ሙዚቃ አድማጭ የሆናችሁ ተመልካቾችን ሊያስደስቱ የሚችሉ ፕሌይስቶር ላይ የሌሉ ሶስት ድብቅ ፓወርፉል የሙዚቃ ፕሌየሮችን እናይ ይሆናል። ወደ ፕሌየሮቹ ከማለፋችን በፊት ግን እነኚህን የመሳሰሉ ቪዲዮዎች ከዚህ በኋላ ስለምንለቅ ቻናላችን Subscribe እያደረጋችሁ ካደረጋችሁ፣ ቀጥታ ወደ ፕሌየሮቹ እንለፍ። መጀመሪያ ወደ አፕሊኬሽኖቹ ከማለፋችን በፊት ግን አፕሊኬሽኖቹን እንታረገን በደረጃ እንዳስቀመጥናቸው እንይ። አፕሊኬሽኖችን በደረጃ ያስቀመጥናቸው በሁለት መንገዶች ነው። አንድ ባላቸው ፊውቸር ብዛትና አቅም ነው። ሁለተኛ ደግሞ በሚሰሩበት የስልክ ቨርዥን ነው። የመጀመሪያው አፕሊኬሽንን ከፍ ላለ ስልክ ላላችሁ ነው የሚሰራ ይሄኛው ማለት ነው። ይሄኛው የመጀመሪያው ሞሶ ፕሌየር የሚለው ማለት ነው። ሁለተኛ ደግሞ ኦቶ ሚውዚክ የሚባለው ደግሞ ከሶስቱ በሜጋባይት የሚያንሱ ይሄ ነው። ግን ቨርዥን ይም መካከለኛ ለሆነ ስልክ ላይ የሚሰራ ዝቅ ላለ ስልክ ደግሞ ላላችሁ ሁለቱን አወርዳችሁ እንስሳ ላደርጋችሁ አልሰራላችሁ ካለ የመጨረሻው ሙዚኮሌት የሚለውን መጠቀም ስላላችሁ፣ ያው ፊቸሩ እየቀነሰ ነው የሚሄድ። ግን ብዙም አይራራቁም። ና ይህን ያክል ስለ ደረጃ አሰጣጡ ካየን ቀጥታ ወደ አፕሊኬሽኖቹን እለፍ። በመጀመርያው አፕሊኬሽን ጀምር፣ ሞሶ ፕሌየር በሚባለው ማለት ነው ይህኛው እንዳልኳችሁ ከሁለቱ ፕሌየር አንፃር በጣም ብዙ ፊቸሮችን ያካተተ ነው። ቀጥታ ከፍተንየው አፕሊኬሽኑ መጀመሪያ ስከፍቶት ፐርሚሽን ምናምን ይጠይቃል ከእናንተ ከእኔ ቀድሜ ስለከፈትኩት ነው ያልጠየቀኝ እና እንደምታዩት አፕሊኬሽኑ በጣም ክሊን የሆነ አፕሊኬሽን ነው። እና ዚህ በተጨማሪ ደግሞ ሞሶ ከሚለው ጥግ ላይ ፕሪሚየም ይላል። ያም የሚያመለክተው አፕሊኬሽኑ በክፍያ እየተጠቀምኩት እንደሆነ ነው። ግን አልከፈልኩም። ለእናንተ ወን ቴሌግራም ቻናላችን ላይ ማስቀምጥላችሁ የክፍያ አፕሊኬሽኑ ግን ክፍያ አይጠየቅምና ይሰራል ማለት ነው ዝም ብሎ እና መጀመሪያ አፕሊኬሽኑ ስታወርዱ ቴሌግራም ቻናላችን ላይ ገበታችሁ ማውረዳችሁን ቼክ አድርጉ። እና ከዚህ በተጨማሪ ደግሞ ያለውን ፊቸር ሙሉን አናየው፣ ሜን ሜን ምላቸውን ላሳያችሁ። የመጀመሪያው የራሱ ፕላየሩ ፕላይሊስት ክሬት ማድረግ ስላላችሁ ራሳችሁ እንዴት አድርጋችሁ እንደምታረጉ ጀስት እዚህ ላይ ኒው ፕላይሊስት ላላችሁ፣ ስማስገብታችሁ ክሬት አድርጋችሁ ሙዚቃ አድ ማድረግ ነው። እንደሱ ማድረግ ትችላላችሁ ከዚህ በተጨማሪ ደግሞ ኢምፕሌየር ከሌሎች የተለየ የሚያረገው የቪዲዮ ፋይሎችን ወደ ኤምፒ ስሪ ቀይሯቸው በአዲዮ መልክ ማጥቶት ትችላላችሁ የአንድ ኢምፕሌየር ከሌሎች ፕሌየሮች ለየት የሚያረገው ነገር ነው ሁለት ደግሞ ኢዚሊ ሙዚቆች ማግኘት ከፈለጋችሁ በፎልደር ጀስት ያመጣላችኋል ከሱ ላይ ገብታችሁ ማግኘት ትችላላችሁ ከዚህ በተጨማሪ ደግሞ እንደ አብዛኞቹ የሙዚቃ ፕሌየር አፕሊኬሽኖች ደግሞ በአልበም ሙዚቆችን አሬንጅ ያደርጋል በአርቲስትም በተመሳሳይ ማለት ነው እና ከዚህ በተጨማሪ ደግሞ ይህን አፕሊኬሽን ለየት የሚያደርገው ሌሎች አፕሊኬሽኖች የሙዚቃ ሊያረክስ እናወርድ የእንግሊዝኛ ብቻ ነበር ሰፖርት የሚያደርጉት ይህኛው ግን አማርኛም ሰፖርት ያደርጋል ለምሳሌውን ለሳምፕል የሆነ ሙዚቃ ገብተን ሶንግ ውስጥ ገብቻውን ለምሳሌ የሮፍናን ልንገር ሹማ የሚለውን ከፍቼ ላሳያችሁ ኮፒራይት እንደዚህ ሙዚቃውን ኦፍ አደርገዋለሁ ለምሳሌውን እንደምትቤታ ሊሆን ሊያረክሱን አመቶልኛል ማለት ነው እና ከሌሎች አፕሊኬሽኖች ደግሞ ይሄ ፕሌየር ለየት የሚያደርገው ነገር ሊያሪክስ ብቻ አይደለም፣ የሚያመጣ ከሙዚቃው ጋር እኩል እንዲሄድ የሚያደርገዋል ሊያሪክሱ ማለት ነው። ለምሳሌ አሁን ገና ሳልጀምረው ከሚለው ሊያሪክሰውን ለምሳሌ አንብነከው ሙዚቃውን ከዛ ላይ እንዲሆን ያደርገዋል እና እኩል ስለሚሄድ ማለት ነው። እና በዚህ መልኩ እንደዚህ ማድረግ ስላላችሁ ማለት ነው። ከዚህ በተጨማሪ ደግሞ የዚህ አፕሊኬሽን ሌላኛው ፊቸሩ ምንድን ነው? አሁን ሙዚቃ በምንከፍትበት ሲሆን ሙዚቃውን አሁን ድምጽ ኦፍ አድርጎ ኮፒራይት እንዳይዘኝ ለምሳሌ አሁን ሙዚቃውን ስንከፍቶ የምታዩት ላይ ጫፍ ጫፍ ላይ ያለ የሆነ ኢፌክት አለ እና እሱን ደግሞ መቀያየር ትችላላችሁ። እሱን ለመቀየር ጀስት ተዚህ ላይ የካስተማይዝ ሴቲንጉ አለች፣ የልብስ ምልክት መስሎ፣ የቲሸርት ምልክት መስሎ። እሱ አንተና ካላችሁ ከዚህ ላይ ገብታችሁ ስታይሉን፣ የፕሌየሩን ስታይል መቀየር ትችላላችሁ። ኩልሙድ ሞድ እና ማድረግ ትችላላችሁ። ቲሙን መቀየር ትችላላችሁ። ይሄ ለማድረግ አንዴ ዋይፋይ ላይ ኮኔክት አድርጋችሁ ጀስት የምትፈልጉትን ሰሌክት ማድረግ ነው። እና ከዚህ በተጨማሪ ደግሞ ሙዚቃ ምናምን ከፍታችሁ አኒሜሽኖችን ምናምን ማስገባት ስላላችሁ፣ ለምሳሌ ሆን አንድ የእንትን እቺ ሙዚክ ቤት የምትለውን እሷን ታበሩና ሙዚቃ ስከፍቱ ከሙዚቃው ቢት ጋር እኩል እዚህ ላይ እንትን ያደርጋል ማለት ነው፣ የአኒሜሽኑ እና እንደዚህ ማድረግ ስላላችሁ። ጀስት ማጥፋት ከፈለጋችሁ ደግሞ ተመልሳችሁ እቺን ኦፍ ማድረግ ነው። እና ከዚህ በተጨማሪ ደግሞ የኛው ፕሌየር ከሌሎች ለየት የሚያደርገው ብያቸዋለሁ ለመጀመሪያ ፕሪሚየም ስለሆነ ትራክ ያደርጋል እንሰማሁት ሙዚቃ ትራክ ያደርጋል። ለምሳሌ ሆን ታይም ሲከፍተው በዛሬ ቀን የሰማሁት ሙዚቃ ማንን እንደሰመው፣ ማንን ለብዙ ጊዜ ሰዓት እንደሰመው፣ ለስንት ሰዓት እንደሰመው፣ ስንት ሙዚቃ እንደሰመው ጀስት እንዳለ ዲቴል አናሊቲክሱን ሆነ ያመጣልኛል ማለት ነው። ጀስት ደግሞ የዴ ብቻ አይደለም ያመጣ በሳምንትም ከፋፍለ ያመጣዋል በመንዝም በየርም ማለት ነው። እና ራሳችሁን ትራክ ማድረግ የምትፈልጉ ከሆነ የአፕሊኬሽን ተመራጭ ነው። ከዚህ በተጨማሪ ደግሞ በዚህ ፕሌየር ሙዚቃ ላመደበቅ ስላላችሁ እስካ ማድረግ ይቻላል። ከዚህ ላይ ገብታችሁ ጀስት ሴሌክት አድርጋችሁ የምትፈልጉትን ሙዚቃ መቆለፍ ይቻላል ማለት ነው። ከዚህ በተጨማሪ ደግሞ የቪዲዮ ፋይል ካላችሁ ወደ ኢንዱስትሪ መቀየር ከፈለጋችሁ ጀስተስች ላይ ገብታችሁ መቀየር ትችላላችሁ ማለት ነው እና ከሞላ ጎደል የዚህ አፕሊኬሽን ፊቸሮች እነዚህ ናቸው። ሙሉን አላየንም። ሌላውን ራሳችሁ አወርዳችሁ ዲስከቨር አድርጉት ማለት ነው። ቀጥታ ወደ ሁለተኛው አፕሊኬሽን ኒድ ወደዛኛው ከማለፋችን በፊት ግን የአፕሊኬሽን ቅድም እንዳልኳችሁ የሚሰራ መካከለኛና ከፍ ላለ ስልክ ላላችሁ ነው። ዝቅተኛ ሆነ ራሙ አንድ ምናምን ለሆነ ስልኮች ላይሰራላችሁ ይችላል። ለማንኛውም አወርዳችሁ ሞክሮ ግን ካልሰራላችሁ ጀስት ወደ ሁለተኛው ሽፍት ማድረግ ነው ማለት ነው። ኦቶ ሚዚቆ ወደሚባለው ማለት ነው። እና እሱንም ገብተን በተመሳሳይ ፊቸሮችን እኔም በተመሳሳይ መጀመሪያ ክሊየር ላይ ያሉ ፊቸሮች ላይኖር ይችላል ሙሉ ከዚህ ላይ ያለ ደግሞ ከዛ የሚያልላ አለ። እና እሱንም እናየዋለን። ቀጥታ መጀመሪያ እንከፍተዋለን ማለት ነው። ኦቶ ሙዚክን እናንተ ስከፍቱት ብያቸዋል፣ ያውን ቀድሜ ስለከፈቱት ነው። እናንተ ስከፍቱት ፐርሚሽን ይጠይቃችኋል። ጀስት አሎ አሎ እያላችሁ ፐርሚሽን መፍቀር ነው ማለት ነው። እና እንደምታዩት ሲከፍት አፕሊኬሽኑ ይሄን ይመስላል። አንዳንድ ነገሮችን ለመሄድ ይህም በተመሳሳይ ሊያሪክስ ምናምን ማውረድ ይቻላል። እዚህ ላይ አሁን ለምሳሌ ገብቼችን ከታች ያለችው የካፕሽኑ ምልክት መስሎን ስነካ ቀጥታ ሊያሪክስ ያመጣል ማለት ነው። እንደምታዩት ሌላ ደግሞ ይህን ፕሌየር ለየት የሚያደርገው ነገር ምንድን ነው? ማታ ሙዚቃ ከፍተን ስንተኛ የአብዛኞቻችን ሙዚቃ ለሊቱ ሙሉ እየተጫወተ ነው፣ እና ይሄ ደግሞ ባትሪ ምናምን ይገድላልና እሱን ለመቅረፍ ከዚህ ላይ ጀስት መጡና ቼንቷ ምልክት ታረጉና፣ አሁን ከሃያ ደቂቃ በኋላ እንቅልፍ የሚወስዳችሁ ከሆነ 20 ላይ ታረጉና ስታርት ትሉታላችሁ። ከዛ በኋላ መስማት የፈለጋችሁትን ሙዚቃ ትከፍቱና ትተኛላችሁ። ከዛ ከ20 ሚኒት በኋላ ጀስት አውቶማቲክ አፕሊኬሽኑ ሙዚቃውን ይዘጋዋል ማለት ነው እና ይሄ አንዱ የዚህ ፕሌየር አንዱ ፊቸር ነው ማለት ነው። ሌላም ብዙ አለ ፕሌይሊስት ምናምን እዚህ ላይም በተመሳሳይ ክሬት ማድረግ ትችላላችሁ። ከዚህም በተጨማሪ ቅድም ላይ ያየነው ፊቸሮች መሰል ያሉ ለምሳሌ ሙዚቆች ምናምን በአርቲስት እዚህ ላይ ስንገባ አሬንጅ አድርጎ ያስቀምጥልናል። እዚህ ላይ ደግሞ ፕሌሊስቱን ክሬት ማድረግ እንችላለን ቅድም እንዳየ ነው። ከዚህ በተጨማሪ ደግሞ እዚህ ያልኳችሁ በአርቲስት እያንዳንዱ በምትይት መልኩ ራሱ አሬንጅ አድርጎ ያመጣላቸዋል ማለት ነው። የምትፈልጉት አርቲስት ላይ ሆን ለምሳሌ ስትነኩት ያስገባቸዋል ማለት እንዳለ ትራኩን ዝርዝሩን ያመጣላቸዋል። እዚህ በተጨማሪ ደግሞ ሙዚቃው ብቻ አይደለም ዝርዝር የሚያመጣ እዚህ ወርታ ዝቅ ስታደረጉት በአልበም ደግሞ ከፋፍሊ ያመጣላቸዋል እና ሌላ ደግሞ የዚህ አፕሊኬሽን ሌላ ፊቸሩ ምንድን ነው ለምሳሌውን ለሳምፕል የሮፍናንን የሮፍናን ክፈተውና ባዚ ላይ የምታዩት የሮፍና ከበር አለ የሙዚቃው ከበር። እሱን መቀየር ከፈለጋችሁ ጀስት እዚ ላይ ትመጣላችሁ። ከዛ በኋላ ኢዲት ታክስ ሚላል እሱን ትነካላችሁ። ከዚ ላይ አርቲስት ነው ምናምን ኢዲት ማድረግ ትችላላችሁ። ፎቶውን ለመቀየር ጀስት እችን ብቻ ትነካላችሁ። ከዛ ጋላሪ ሊያስመርጣችኋል ማለት ነው። የምትፈልጉትን ፎቶ አድርጋችሁ ሴቭ ስታረጉት ፎቶ ተቀየረ ማለት ነው። የራሳችን ፎቶ ምናምን ማድረግ ትችላላችሁ። ተቀየረ እና እንደዚህ ማድረግ ትችላላችሁ። ከሞላ ጎደል የዚህ አፕሊኬሽን ፊቸሮች እነዚህ ይመስላሉ። ሌላውን ራሳችሁ አወርዳቸው ዲስከቨር አድርጓችሁ ወደ ቀጣዩ እናልፋለን ማለት ነው። ሶስተኛው እና የመጨረሻው አፕሊኬሽን ሙዚኮሌት ትባላለች። ችኜቱን በተመሳሳይ ቀለል ያለች ናት። በጣም ዝቅ ላለ ስልክ ላላችሁ ተመልካቾችን ነው የምትሆን እና በምታዩት መልኩ እንደከፈትነው ኢንተርፌሱም ደስ ይላል። ከዚህ ላይ የቅደም ፕሌየሮች በተመሳሳይ እንዳመጡት ፕሌይሊስት በፕሌሊስት መጀመሪያ ላይ አሬንጅ አድርጎ ያመጣል። ይሄን ምናምን እዚህ ላይ አሬንጅ ማድረግ ትችላላችሁ። በምን እንዲያደርግላችሁ እንደምትፈልጉ እዚህ ላይ እናንተ ኢንስትራክሽን መስጠት ትችላላችሁ። እዚህ በተጨማሪ ደግሞ ይህን በተመሳሳይ ልክ እንደዚያኛው እዚህ ላይ አሁን ከበሩን መቀየር ከፈለኩ ጀስት ጭን ብቻ በመንካት ኢዲት ታክስ ከሚለው ገብቼ ፎቶውን እዚህ ላይ መቀየር እችላለሁ ማለት ነው። በተመሳሳይ ሊሪክስ ምናምንም ሰፖርት ያደርጋል ፕሌየሩ የአማርኛው ሰፖርት ያደርጋል። ለምሳሌ አሁን የሮፍናን እንዮ ሙዚቃ ሰርች ለማድረግ ስችልን ሰርች ምልክታለ እሷን ትነካላችሁ። ከዛ በኋላ ሮፍናን ብለህ ሰርች እናደርጋለን ማለት ነው። እናሁን ሊያሪክስ ምናምን ለመሄድ ቀጥታ ልክ እንደነዛኞች እችን እነካለ ሶስት ነጠብጣብ ያላትን ከዛ ሾው ሊያሪክስ እንላለን በምትዩት መልኩ ያመጣልናል ማለት ነው። እና ሶስቱም አፕሊኬሽኖች ብዙ አይራራውቁም። ይህንም ብታወርዱ መጀመሪያ ላይ ያሉ ፊቸሮች ሙሉ ለሙሉ ባታገኙም አብዛኞችን ታገኛላችሁ። እና ሌላም በጣም ብዙ ፊቸሮች አሉት። ልክ እንደ ማንኛውም ፕሌየር ሙዚቆችን በአርቲስት ምናም ደርድሮ ያመጣል። በታግን ካታጎራይዘ አርጎ ያመጣልናል። ፕሌሊስት መዚ ክሬት ማድረግ እንችላለን ከዚህ ላይ አርግን ይፈልግ ነው እንተማረግ ነው እና ከሞላ ወደ ለዚህ ፕሌየር ፊቸሮቹ እነዚህ ይመስላሉ። ሌላውን እናንተ አወርዳችሁ ዲስካቨር አርጉ። እና በዛሬ ቪዲዮአችን ላይ ያቸው ወደድናቸው ፕሌየሮቹ እነዚህ ይመስላሉ። አወርዳችሁ ኢንስታል ስታር የገጠማችሁ ችግር ካለ ቴሌግራም ቻናላችን ዲስክሪፕሽን ግሩፕ ላይ ወይም ደግሞ ኮሜንት ላይ ያሳውቁኝ። የዛሬ ቪዲዮአችን ምን ይመስላል? በቀጣይ ቪዲዮ እስከምንገነኝ ሰላም ቆዩ።